ስሜ ሌተና ኮሎኔል አድናን ከማል እባላለሁኝ። የመጣሁት ከመከላከያ ዩኒቨርሲቲ ነው። ኃላፊነቴ በመከላከያ ዩኒቨርሲቲ የተማሪዎች ጉዳይ ዳይሬክተሮ ዳይሬክተር ነኝ። በጤና ሳይንስ ኮሌጅ ደግሞ መምህርና ተመራማሪ። ስለ መከላከያ ዩኒቨርሲቲ ከማንሳት በፊት አጠቃላይ መከላከያ ምን ስራዎችን እየሰራ ነው፣ በቅርብ ጊዜ የሚለው ማንሳት ፈልጋለሁኝ። አሁን ዘመኑ በጣም እየተሻሻለና የዓለማችንም ሁኔታ እየተቀየረ የመምጣቱ ጋር ተያይዞ በርካታ የለውጡ ስራዎችን በመስራት ላይ ነው የሚገኘው። በርካታ ኢንዱስትሪዎች ተስፋፍተዋል። በርካታ የምርምር ስራዎች እየተሰሩ ነው ያሉት በመከላከያ ውስጥ። ከእነዚህም የምርምር ስራዎችን ውስጥ ከሚሰሩ ተቋማት ውስጥ አንዱ መከላከያ ዩኒቨርስቲ ነው። መከላከያ ዩኒቨርሲቲ እንዳጠቃላይ በስሩ ሶስት ኮሌጆች እና አንድ የሪሰርች እና ምርምር ኢንስቲትዩት አለው። አንደኛው ኮሌጅ የጤና ሳይንስ ኮሌጅ ይባላል የሚገኘው ቢሾፍቱ ላይ ያለ ደብረዘይት ማለት ነው እና አዲስ አበባ ጦር ኃይሎች ካምፓስ አለ። እዚህ ቦታ ላይ ቤዝ አርጎ የጤና ተማሪዎችን ያስተምራል። ሁለተኛው ኢንጂነሪንግ ኮሌጅ ነው። ኢንጂነሪንግ ኮሌጅ ያለው ቢሾፍቱ ላይ ነው። ቢሾፍቱ ላይ ሆኖ እሱም በበርካታ ፊልዶች እዛ ብሮሸራችን ላይ የዘረዘር ናቸዋሉ በነዛ ፊልዶች በርካታ ተማሪዎችን እያስተማረ ይገኛል። ሶስተኛው የቢዝነስ እና ማህበራዊ ጥናቶች ኮሌጅ የሚባል አለ። እሱ ሞጆ ነው ካምፓሱ ያለው በእነዚህ ሶስት ካምፓሶች አርጎ የሪሰርች ና ልማት ሚኒስትር ደግሞ እሱም ብሾፍቱ ነው የሚገኘው እሱም በስሩ የአራት ሴክተሮች በዳይሬክተር ደረጃ የሚመሩ አራት ሴክተሮች አሉት እና በርካታ ምርምሮችን እየሰሩ ይገኛል። የመከላከያ ዩኒቨርሲቲ የሀገሪቷ ዜጎች የጋራ ሀብት ነው ብለህ ነው ምናምን። እንደ መከላከያም የሁላችን የሁሉም ኢትዮጵያውያን የጋራ ቤት ነው። እዛ ያለው ነገር የሁላችንም። ስለዚህ እንደ ማህበረሰብ እዚህም አካባቢ ላይ ያለው ማህበረሰብ እዛ ጋ ያለውን ትሩፋ ሼር ማድረግ አለበት ብለን እናምናለን። ለምሳሌ አሁን እኔ እንዳጋጣሚ ሆኖ ከዚህ ማህበረሰብ አካባቢ ከዚህ ማህበረሰብ ውስጥ ወጥቼ ነው መከላከያ ጆይን አድርጌ የመጀመሪያ ዲግሪን እዛው ጤና ሳይንስ መከላከያ ዩኒቨርሲቲ ውስጥ ጤና ሳይንስ አግኝቼ፣ ሁለተኛ ዲግሪን ደግሞ እንዳውም እንደገና በጤና ጅማ ዩኒቨርሲቲ ላይ አግኝቼ እየተማርኩ እየተመራመርኩ እያስተማርኩ አሁን ደግሞ በኃላፊነትም ተደርብ ድርብ ኃላፊነት ይዤ እየሰራው እገኛለሁ ማለት ነው። ከዚህ አንፃር ዩኒቨርስቲው የሚሰራቸውን ስራዎች ሼር ያድርግ ነው ማለት ነው። ምንድነው ሁሉም ወታደር ቤት የሚገባው ሰው ለውትድርና አይነት ለመሳራ ተኩስ አይነት አርጎ የመሳል አስፈላጊ አይደለም። ስለዚህ መከላከያችን ዩኒቨርስቲው በዲፕሎማ ሌቭል ያላቸውን ተማሪዎች ሁሉ ተቀብሎ ያስተምራል ነው። በዲፕሎማ ሌቭል ያላቸው ይሄ በሌቭል የሚመረቁ ልጆች ያው ህጉ ስለሚፈቅድላቸው፣ ጤና ደግሞ የሆኑ ደግሞ እነሱ ደግሞ ፖስ ቤዚክ ይባላል። ምናልባት ተማሪዎች ያቁታል ማለት ሙያተኞች ያቁታል። እና ኖርማል የጤና አንድ ነርስ ተማሪ አራት አመት ነው ዲግሪ ለማግኘት አሁን ላይ የሚማር። እኛ ጋር ግን ነርስ ሌቭል ፎር ካለው በሁለት አመት ተኩል እናስመርቀዋል ይሄ የአገሪቱ አይ ትምህርት ካሪኩለም የሚፈቅደው። ከዛም ባሻገር እንደዚሁ ሌሎችም የፋርማሲም አሉ የላቦራቶሪም አሉ፣ በዚህ በፖስቱ ማለት ነው። በጤናው ደግሞ በርካታ ፕሮግራሞች አሉ። ለምሳሌ እስከ ሜዲሰን ድረስ እናስተምራለን። በሰርጀሪ ደግሞ ኢንትግሬት ኢመርጀንሲ ሰርጀሪ የሚባል አለ፣ በማስተርስ ሌቨል ማለት ነው። አሁን ደግሞ በስፔሻሊቲ ሌቭል የሰርጀሪ ና የቀዶ ጥገና ስፔሻሊስት እና የአጥንት ስፔሻሊስት ፕሮግራሞችን ለመጀመር ኦሬዲ ካሪኩለሙ አልቆ በዝግጅት ላይ እንገኛለን ማለት ነው። አንደኛ ተማሪዎች እኛ ጋር ጆይን እንዲያደርጉ ወደኛ እንዲመጡ እንፈልጋለን። ወጣቶች እኛ ጋር ቢመጡ የተለየ ጥቅም ያገኛሉ ብለን ለምሳሌ ሁላችንም እንደምናውቀው የወጣንበት ማህበረሰብ ከገጠሩ ማህበረሰብ በጣም ኑሮ ዝቅተኛ ከሆነ ማህበረሰብ ውስጥ ነው የወጣ ነው። አሁን በርካታ ትምህርት ቤቶች በየቦታው ተባዝተዋል። በርካታ የተማር ኃይልም እየበዛ መጥተዋል። ሶ ይሄ የተማር ኃይል እየበዛ በሄደ ቁጥር ደግሞ እድሎች እየተፈጠሩለት ሊሄዱ ይገባል። ሶ ከነዚህ እድሎች ውስጥ አንዱ የኛ ዩኒቨርሲቲ ነው። እኛ ተማሪዎችን ተቀብለን አንደኛ ከኮስት ሼሪንግ ኮስት ሼሪንግ ምናምን የሚባል ነገር አይኖርባቸውም ተማሪዎቻችን ሁለተኛ ተመርቀው ስለ ስራ እድል አያስቡ። አስመርቀን አንድ ሐኪም በሜዲሲን ቢመረቅልን ወዲያው በእኛ ሆስፒታሎች በጣም ስታንዳርዳይዝድ ሆኑ ሆስፒታሎች አሉ። ለምሳሌ አሁን አንዱ በጣም በምስራቅ አፍሪካ እንደ ሪፈራል ይሆናል ተብሎ የሚታሰብ በቅርብ ጊዜ በፕራይም ሚኒስትሩ ተመርቆ የተከፈተ ሆስፒታል አለ። በጣም ዘመናዊ የሆኑ በዚህኛው በዚህ ጀኔሬሽን ላይ የሕክምና አገልግሎት የሚሰጡ መሳሪያዎች የተገጠሙለት በጣም ዘመናዊ ሆስፒታል አለ። ሌሎችም እንደ ጦር ኃይሎች አይነት በጣም ስታንዳርዳይዝ የሆኑ ሆስፒታሎች አሉ። ሌሎችም እንደዚህ በየቦታው ያሉ ሆስፒታሎች ካሉ እዛ ጋር በቀጥታ ነው የምንመደበው ማለት ነው ማለት ብቻም አይደለም። ዶክተር ሆኖ ወዳው ነው እኛ ስፔሻሊስት እንትኑን የምንሰጠው። ተመራማሪም ቢሆን ደግሞ የምርምር አይዲያውን ቀምተን አይደለም የምንወስድበት በዛ ምርምር አይዲያ በምርምሩ ላይ እጅግ በጣም ጥቅም እንዲያገኝ። ለምሳሌ የኛ ተመራማሪዎች የሰሯቸው በርካታ ነገሮች አሁን በነዛ ውስጥ እንት በፐርሰንት ራሱ ሼር ያደርጋል ማለት። ማርኬት ላይ አሁን እኛ እንሰራና ለማርኬት ነው፣ ለሽያጭ ነው የምናቀርበው ቴክኖሎጂ ማለት። ያ ከሚገዛው ነገር የእንትኑ ባለቤት የአይዲያው ባለቤት ከፍተኛ ተጠቃሚ ነው። እንደዚህ አይነት ነገሮች እናመቻቻለን ማለት ነው ከዛ ሀገር ወዳድ የሆነ ዜጋ እንዲሆን እናደርጋለን። በተለይ አሁን ሀገራችን የገጠማትያን ዝም ብሎ የኢትዮጵያዊነትን የሚሸረሽሩ አንዳንድ አልባሌ ነገሮችን በየቦታው እንሰማለን። ግን እኛ አሁን እዚህ ጋር እኔ ከስልጤ ማህበረሰብ ወጣ እዛ ጓደኞቼ ሌሎች ናቸው፣ እንደ ወንድሜ የማያቸው ናቸው። ሲወጥቅ የሚያነሱኝ እነሱ ናቸው። ስታመም የሚጠይቁኝ እነሱ። ያንን ይገነባል እሴቱ፣ ማለት የአብሮነትን የአንድነትን እሴት ተማሪዎች ይገነባሉ። ከዛም ባሻገር ደግሞ ሀገራቸውን ሀገራቸው የምጠብቅባቸውን ነገር አንድ ሰው እኮ ሲፈጠር እዚህ ምድር ላይ በምክንያት ነው ፈጠር ይፈጠራል በፈጠረው በምክንያት ከተፈጠረ ደግሞ የተፈጠረበትን ዓላማ አሳክቶ መሄዳለ ያ ሰው ታለንት ካለው ሀገሩን አገልግሎ ሕዝቡን አገልግሎ ሀገሩን በመልካም ነገር አስጠርቶ መሄድ ግዴታችንም ስለሆነ ወጣቶች ወደኛ ጆይን እንዲያደርጉ ታም ቤተሰቡ ደሞ ማስተማር በጣም እየተቸገረ መሬቱን እየሸጠ በሬውን እየሸጠ የሚያስተምር ቤተሰብ አለ። እንደዚህ አይነት ከሚሆን እኛ ጋር ቢመጡ ተጨማሪ ቤተሰባቸውን ነው የሚረዱት እኛ ጋር እየተማሩ ማለት። ቢኮዝ ቤት የምግብ የልብስ ከዛ በተጨማሪ ደግሞ ደሞዝ እየከፈለን ነው የምናስተምረው። ለምሳሌ ዘንድሮ አሁን ባለፈው የገቡ ልጆች አሁን ዘንድሮ አንደኛ አመት ላይ የሚማሩ ተማሪዎች አሉ እና ቤተሰባቸውን ይጠይቃሉ፣ ቤተሰባቸውን ይደግፋሉ እየተማሩ ማለት ነው። እናንተ ምናልባት ስትማሩ እንዴት እንደተማራችሁ እናንተ ታውቃላችሁ። ቤተሰባቸውን ዘመድ ምናምን በጣም ደልቶት የሚማረው በጣም ውስን ስለሆነ ሶ እንደዚያ አይነት ነገሮችን የሚቀርፍ ስለሆነ ፕሊስ፣ እባካችሁ ጆይን አድርጉልኝ። ይኸው ዌብሳይታችንም ስላለ ማለት ነው ገብተው ይኸው መከላከያ ዩኒቨርሲቲ ምንድን ነው እየሰራ ያለው? በምርምር ምን ደረጃ ደርሰዋል? በመማር ማስተማር ምን ደረጃ ደርሷል? ብቻም አይደለም ውጪ፣ ከሀያ አራት በላይ ሀገራት ላይ ካሉ ዩኒቨርሲቲዎች ሊንክ አለን። ተማሪዎችን እዛ ስኮላርሺፕ እንሰጣለን፣ ከእነዚህ አሁን ካልኳቸው ዩኒቨርሲቲዎች ጋር። ለምሳሌ ከዛ ውስጥ የፒኤችዲ ትምህርት ሄደው የሚማሩ ያለ፣ የስፔሻሊቲ ሄደው የሚማሩ ያለ፣ የሁለተኛ ድግሪ ማስተርሳቸውን ሄደው የሚማሩ ማለት ነው አንድ ሰው እዚህ ጋር ዲግሪ ተምሮ ስንት አመት ነው እዚህ ጋር ማስተር ስለማግኘት በጣም አስቸጋሪ ነው። ከፍዬ ልማሩ እንኳን ብለህ ብትል ደግሞ ክፍያው በጣም ከባድ፣ ምናልባትም የተረፈው ሰው ካልሆነ በስተቀር ማለት እነዚህ እነዚህን እድሎች ስለሚቀርፍ እባካችሁ ጆይን አርጎ ነው ስሜ ሌተናል ኮሎኔል ዶክተር ሳሙኤል አምዴ ነው የሚባለው። የመጣውትም ከመከላከያ ዩኒቨርሲቲ ነው። የስራ ኃላፊነቴ በመከላከያ ዩኒቨርሲቲ የምርምርና ጥናት ማዕከል ውስጥ ነው የመጣሁት። እዛ ውስጥ ዳይሬክተር ነኝ፣ የአንድ ክፍል ዳይሬክተር ነኝ። ያም ክፍል ተመራማሪዎች ሪሰርቻቸውን ምርምር የሚሰሩበት ክፍል ነው። መከላከያ ሀገር ነው ማለት ይቻላል። መከላከያ ሀገር እንድትቆም የሚያደርግ ተቋም ነው። ያ ተቋም ብዙ ነገሮች የሚካሄዱበት ተቋም ነው። አሁን በመሰረቱ ሌሎች ዓለም ላይም እንደምናየው መከላከያ ነው ሀገር የምትቆመው፣ ኢኮኖሚ የሚቆመው በመከላከያ ነው። ብዙ ብዙ ሪሰርቾች የሚሰሩት ከመከላከያ ውስጥ ነው ልክ የውጭውን ተሞክሮ እኛም ሀገር ላይ ብዙ ሪሰርቾች እየተሰሩ ነው። እኔ የምመራው ክፍል ያው እንደነገርኩ የምርምርና ጥናት ኢንስቲትዩት ውስጥ ዳይሬክተር ነኝ፣ የአንድ ክፍል ዳይሬክተር ነኝ። እና እዛ ውስጥ የሚሰሩ በጣም ብዙ ምርምሮች አሉ። እነዛ ምርምሮች ምንድን ናቸው? አሁን የጠቅላላ የሀገሪቱን ኢኮኖሚ የምታወጣቸውን ከፍተኛ ዶላር ማስቀረት የሚችሉ ሪሰርቾች እየተሰሩ ነው እና ያ ምንድነው የሚያሳየው? ምንድነው የሀገር ዋልታ ነው ማለት ነው። መከላከያ እንደ አጠቃላይ ስናየው በኢኮኖሚ በሁሉም ዘርፍ በጸጥታም ጉዳይ በየትኛውም ምንትን ላይ ተሰማርቶ የወክሉን ድርሻ እየተወጣ እንዳለ ነው የሚያሳየ መከላከያ ነው። መጀመሪያም ቅድም ሌተናል ኮሎኔል አድናን በደንብ ገልጿቸዋል። ያው በመከላከያ ዩኒቨርስቲ ውስጥ ሶስት ኮሌጆች አሉ። አንድ የምርምር ተቋም አለ። ሶስቱ ኮሌጆች ያው ቅድም ጠቅሷቸዋል። ኢንጂነሪንግ ኮሌጅ አለ፣ ጤና ሳይንስ ኮሌጅ አለ፣ ሶስተኛው የማህበረሰብ አቀፍና ጥናት የሚባል ኮሌጆች አሉ። እነዚህ የተለያየ ፕሮግራሞች ከፍተው በእነዚህ ውስጥ እየተሰሩ ይገኛሉ። በተጨማሪ ምን አለ፣ ሶስተኛ የምርምር ተቋም አለ። እኔ ከዛ ምርምር ውስጥ አራት ዳይሬክተሮች አሉ። በዚህ ምርምር ውስጥ ከአራቱ ዳይሬክተር የአንዱ ክፍል ዳይሬክተሮ ነው እየሰራው ነው ያለሁት ም በጣም ብዙ ተመራማሪዎች የሚገኙበት ክፍል ነው እና ብዙ ሪሰርቾች እየተሰሩ ነው የሚገኙት እዛ ክፍል ላይ እንዳልከው ማህበረሰቡ ጋር ጠለቅ ያለ እውቀት የለም፣ ተደራሽ አይደለም። ስለዚህ ምንድነው አሁን እኛ ጋር እየተሰሩ ያሉት ብዙ የመከላከያ መሳሪያዎች በከፍተኛ ሁኔታ እየተሰሩ ነው። እነዚህ ከፍተኛ ዶላር ወጥቶባቸው ከውጭ ሲገዙ የነበሩ መሳሪያዎች በሀገር ውስጥ እንዲሰሩ ተደርገው በዚህ በእኛ ምርምር ተቋም ውስጥ ተደርገው ጥናታቸው ተደርጎ እንዲሰሩ ተደርገዋል። ያም ምንድነው ከፍተኛ ዶላር እንዲቀር አስችሏል ማህበረሰቡ ኢንፎርሜሽን ወር መረጃው ብዙ የለውም። ስለዚህ ኢንስቲትዩት ይህንን ለማስረዳት እስኪ አንድ እኔን ራሴን ሳምፕል አድርጌ ልጥቀስልን እኔ ከዚሁ ማህበረሰብ የወጣው ነኝ እና ስወጣ ስመለመል ልክ እንደዚሁ ማስታወቂያ ተበትኖ እና የብሮሸሮች አይቼ ተመዘገብኩኝ። በ1993 ነው የተመዘገብኩት። ስመዘገብ ያው መከላከያ ለመሆን ሙሉ ፈቃደኛ የሆነ ነው የሚለው። ያው ነጥብ ያላቸው ይላል ክራይቴሪያው። ያው ነጥብ ማምጥቻለሁ። ዩኒቨርሲቲ መግቢያ ነጥብ አለኝ። ዩኒቨርሲቲም ተመድቤ ነበር እና ፍላጎቴ እኔ ኢንጂነር የመሆን ስለነበረ ወደ ኢንጂነሪንጉ ተመልምሌ ልክ ወታደሮ ወጣደረኝ ስድስት ወር ሰልጥኜ ኢንጂነሪንግ ኮሌጅ ገብቼ የመጀመሪያ ዲግሪን አምስት ዓመት ተምሬ አገኘውኝ። ያንን ዲግሪ ካገኘሁኝ በኋላ ያው መከላከያ ሲባል በብዙ ነገር ነው የሚያንጽ፣ በትምህርትም እንደዚሁ በደንብ የታነጸ ሰራዊት ነው የሚያወጣው። እና አምስት ዓመት እዛ ቆይታን አድርጌ ኢንጂነሪንግ ኮሌጅ ላይ ትምህርቴን ጨረስኩኝ። በኢንጂነሪንግ በኤሌክትሮኒክስ ኤንድ ኮሙኒኬሽን ኢንጂነር ዘርፍ ነው የተመረኩት። ተመርቄ ይህንን። ጥሩ ዲሲፕሊን እና ጥሩ የትምህርት ውጤት ስለነበረኝ እዛው በመምህርነት እንድቀር ተደረኩኝ። ከዛ ሁለት አመት ካገለገልኩ በኋላ ማስትሬት ዲግሪ እንዲሰራ ተደረኩኝ። ሁለት ዓመት ማስተርስ ሴን በዛው በኤሌክትሮኒክስ ኤንድ ኮሚኒኬሽን ተመረኩኝ። ከዛ በኋላ ሰርቼ የተወሰነ ጊዜያቶች ከሰራው በኋላ በውጭ ሀገር በተመቻቸልኝ እድል መሰረት በፒኤችዲ ደረጃ ለአምስት ዓመት ትምህርት ተከታትዬ መጥቼ አሁን ው ዳይሬክተር ሆኜ እያገለገልኩ ነው። ይሄ የሚያሳየው ምንድነው? መከላከያ ሲባል ሁልጊዜ አእምሯችን ውስጥ የሚመጣው ምንድን ነው መሳሪያና ክላሽ ይዞ የተሯሯጠ መዋጋት ብቻ አይደለም። አሁን ዘመኑ የደረሰበት ከፍተኛ የሆነ ቴክኖሎጂዎች አሉ። እነዛን ቴክኖሎጂዎች መጠቀም የሚችል ሰራዊት እያበቃን ነው የምንገኘው። ተመራማሪ እያበቃን ነው እየተገኘ ነው ያለ ነው። ስለዚህ እኔን ሳምፕል ብትወስዱኝ ሄድኩኝ፣ ለትምህርት ተመለመልኩኝ፣ ገባው ትምህርቴን አግኝቼ የተለያዩ የውጭ እድሎችን አግኝቻ ያለው በዚህ ራሴን አብቅቼ እዚህ ደረጃ ላይ ደርሻለሁ። ስለዚህ ማህበረሰባችን ውስጥ ያለው አስተሳሰብ መቀየር መቻል አለበት። መከላከያ ሲባል ያልተማረ ሰው ኃይል ብቻ የሚገኝበት አድርጎ ማሰብ መቀየር መቻል አለበት። ብዙ የተማረ ሰው ኃይል፣ ብዙ ተመራማሪዎች፣ ብዙ ስራ መስራት የሚችሉ አቅም ያላቸው ወታደሮች እንዳሉ ለማሳሰብ እወዳለሁ። ይሄም ደግሞ ሳምፕሉ እኔ ነኝ ለማለት እፈልጋለሁ። መከላከያ የሀገር ሀብት ነው፣ ሪሶርስ ነው። ስለዚህ ይሄ ሪሶርስ ደግሞ ሁሉም ማህበረሰብ መጠቀም መቻል አለበት። ስለዚህ የኛ ማህበረሰብም ይህንን ሪሶርስ ገብቶ አጥሞ የሚፈቅደው ማለት ነው። ያው በዛ ክራይቴሪያውን የሚያሟላው ሰው ገብቶ ያንን ሪሶርስ ቢጠቀምና ራሱንም ቤተሰቡንም ሀገሩንም መለወጥ ቢችል በጣም ጥሩ ነው ብዬ ነው እማምነው።